አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው በቶሎ እንደማይባረሩ ተሰምቷል። የአርሰናሉ ተከላካይ ዊሊያም ሳሊባና የኢብራሂማ ኮናቴ ንግግር በርካቶችን አስገርመዋል። የዋንጫ ፉክክሩ በማንና በማን መካከል ነው የሚለው እንግዲህ አሁንም በበርካቶች ዘንድ ጥያቄ እያስነሳ ነው። ዊሊያም ሳሊባና ኢብራሂማ ኮናቴ ምንድን የተነጋገሩት? በሌላ በኩል የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሊቨርፑል ከማንቸስተር ዩናይትድ ጋር ስላለው ጨዋታና ስለ አርሰናል የዘንድሮ ጥንካሬ ሀሳቡን ሰጥቷል። በአማረ መልኩ እንደተለመደው የዕለቱን ወሳኝ ስፖርታዊ ጥንክር ወደ እናንተ ለማድረስ እንግዲህ የስቱዲዮ ሳቴን አክብር ተገኝቻለሁ። ይህኛው አብራም ፍቅሬ ኦፊሻል ዩቲዩብ ቻናሌ ነው። የሁሉንም ቡድኖች መረጃ ወደ እናንተ ያደርሳል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለው በቀጥታ ወደ መረጆቹ ልውሰዳችሁ ከአሰልጣኝ ሩበን አሞሪም እንጀምርና ወደ አርሰናሉ ተከላካይ ዊሊያም ሳሊባና ኢብራሂማ ኮናቴ ጉዳይ እንመለሳለን እንደዚሁም ፖል ስኮልስ ስለ ዩናይትድና ሊቨርፑል ጨዋታና አርሰናል ስለ ተናገረው ንግግር እንመለከታለን ማለት ነው እንግዲህ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት አስከፊ የውድድር ዓመት ጅማረውን ማድረጋቸው ተከትሎ ብዙ የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም ይባረራሉ የሚሉ ግምቶችን ሲያስቀምጡ ነበር። ደጋፊዎች ብቻ ሳይሆኑ የቀድሞ የማንቸስተር ዩናይትድ ተጫዋቾች፣ ትልልቅ የእግር ኳስ ታማኝ የሚባሉ ተንታኞችና የሚዲያ ምንጮች ሩበን አሞሪም በማንቸስተር ዩናይትድ ቤት አይቀጥሉም እያሉ ሲናገሩ እንደነበረ የሚታወስ ነው። ነገር ግን የማንቸስተር ዩናይትዱ አመራር ሰርጂም ራትክሊፍ እንዲሁም የማንቸስተር ዩናይትድ ባለድርሻ የሆኑት ማለት ነው ስለ አሰልጣኝ ሩበን አሞሪም በተናገሩት ንግግር ትላንትና ለሩበን አሞሪም ከበቂ በላይ ጊዜ እንደሚሰጣቸው አረጋግጠዋል። ሲናገሩ እንዲህ ብለህ ነው የጀመሩት ለውጥ በፍጥነት አይመጣም ሲሉ ነው ራት ክሊፍ የተናገሩት። ሩበን አሞሪም ምርጥ አሰልጣኝ መሆኑን ማረጋገጥ አለበት። ለዚህም ደግሞ ለውጥ በአንድ ሌሊት ስለማይመጣ በቂ ጊዜ ልንሰጠው ወስነናል ሲሉ እንግዲህ አሰልጣኝ ሩበን አ ተናግረዋል ማለት ነው። አሰልጣኝ ሩበን አሞሪም በሶስት አመታት ውስጥ ምርጥ አሰልጣኝ እንደሆነ ማረጋገጥ አለበት ሲሉ ራትክሊፍ ተናግረዋል። ስለዚህ ብዙዎች የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም ሶስት አመታት ሊሰጠው ነው ወይ የሚል ጥያቄ እያነሱ ይገኛሉ። እንደ ሰርጅም ራትክሊፍ ንግግር ከሆነ አዎ አሰልጣኝ ሩበን አሞሪም ለቀጣይ ሶስት ዓመታት በማንቸስተር ዩናይትድ ቤት የመቆየቱ ነገር የተረጋገጠ ይመስላል። እሳቸውም እንግዲህ ሩበን አሞሪምን በሶስት አመት ውስጥ ምርጥ አሰልጣኝ እንደሆነ ማረጋገጥ አለበት ሲሉ የሶስት አመታት ጊዜ ሊሰጡት እንዳሰቡ ተናግረዋል ማለት ነው። በመገናኛ ብዙሀኑ ግራ እንደተጋቡ ያነሱት ሰርጅ ምራት ክሊፍ በፍጥነት ለውጥ ይፈልጋሉ ማብሪያና ማጥፊያ መቀየር ነው የሚመስላቸው። ነገር ግን ቡድን በአንድ ሌሊት አይገነባም። አክለውም ማንችስተር ዩናይትድን የሚያክል ትልቅ ክለብ በየሳምንቱ በአንዳንድ ጋዜጠኞች በስሜት በሚሰጡ አስተያየቶች ሊመራ አይችልም ሲሉም ተናግረዋል። የግሌዘር ቤተሰቦች ሩበን አሞሪምን እንዲያሰናብት ከጠየቁ ምን እንደሚፈጠር የተጠየቁት ራትክሊፍ ይሄ ነገር አይፈጠርም ሲሉ የተናገሩ ሲሆን አሰልጣኝ ሩበን አሞሪም በዩናይትድ ቤት ለረጅም ጊዜ መቆየታቸው ነገር እውን ሆኗል ማለት ነው። በነገራችን ላይ ሩበን አሞሪም ከቅዳሜና እሁድ የሀገራት ጨዋታ በኋላ ቀጣይ ሳምንት ሲመጣ እሁድ ከሊቨርፑል ጋር አንፊልድ ሄደው ተጠባቂ የደርቤ ጨዋታቸውን ያደርጋሉ። በዚህ ጨዋታ እንግዲህ ሁለት የተከታታይ ጨዋታ በማንችስተር ቤት አሸንፈው የማያውቁት ሩበን አሞሪም ዘንድሮስ አሁንስ ሁለት ተከታታይ ጨዋታ ያሸንፋል የሚለው እንግዲህ በጣም አጓጊ ጥያቄ ነው። ነገር ግን ሩበን አሞሪም በዩናይትድ ቤት ረጅም ጊዜ እንደሚሰጣቸው ተጠቁሟል ማለት ነው። ወደ ሳሊባና ወደ ኮናቴ ጉዳይ እንለፍ። የአርሰናሉ ተከላካይ ዊልያም ሳሊባ እና የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ዛሬ በፈረንሳይ ብሔራዊ ቡድን ልምምድ እያደረጉ የተናገሩት ንግግር ብዙዎችን እያነጋገረ ነው። ሁለቱ ተጫዋቾች እንግዲህ አንድ ላይ ነበሩ። ታዲያ የፈረንሳይ ደጋፊዎች የኢብራሂማ ኮናቴን የሊቨርፑሉ ተከላካይ ማለት ነው አምና ፕሪሚየር ሊግ ሲበላ ዋንጫውን እየሳመ ያለበትን ፎቶ ቲሸርት አምጥተው እንዲፈርምላቸው ያደርጋሉ። ታዲያ ኢብራሂማ ኮናቴ እየፈረመ ለሳሊባ ሳሊባ፣ ዘንድሮ ይህ የፕሪሚየር ሊግ ዋንጫ የአንተና የአርሰናል ነው ሲለው ኢብራሂማ ኮናቴ ይነግሯል። ሳሊባ ደግሞ ይህንን ተቀብሎ የለም፣ ዘንድሮም ዋንጫው ሊቨርፑል ነው። እኛ ዋንጫውን የምንፈልግ ከሆነ ከዚህ በላይ እናንተ ላይ ጫና ማድረግ አለብን። ስለዚህ ዋንጫውን ለማግኘት ከዚህ በላይ እንጫናችኋለን ሲል እንግዲህ ዊልያም ሳሊባ ለኢብራሂማ ኮናቴ እየሳቀ ነግሮታል ማለት ነው። ስለዚህ በሊቨርፑል እና በአርሰናል መካከል ያለው ፍጥጫ ከሜዳም ባለፈ እንግዲህ በተጫዋቾች መካከልም እንደቀጠለ የሚያሳይ ነው። የዋንጫ ፉክክሩ በእርግጥ በአርሰናልና በሊቨርፑል ብቻ መካከል አይደለም። እንደ ማንቸስተር ሲቲ እንደ ቼልሲ ያሉ ቡድኖችም እንደ ቶትናም ያሉ ቡድኖችም እንግዲህ አለን እያሉ ነው። በመጨረሻ ማን ያሳካዋል እንግዲህ አብረን የምንመለከተው ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ስለ አርሰናል ጥንካሬ ተናግሯል። እንደዚሁም ሊቨርፑል ከማንቸስተር ዩናይትድ ጋር ስለሚያደርጉት ጨዋታ ተናግሯል። ስለ አርሰናል ሲናገር ፖል ስኮልስ አርሰናል ዘንድሮ የዋንጫ ቡድን ይመስላል፣ ፕሪምየር ሊጉን የሚያነሳው ቡድን ማን ነው ብላችሁ ከጠየቃችሁኝ የሚመስለው አርሰናል ነው ሲል እንግዲህ ፖል ስኮልስ የተናገረ ሲሆን አሰልጣኝ ሚኬል አርቴታ የዋንጫ ቡድን ሰርተዋል። በተለይም እስከ ኒውካስትል ጨዋታ ድረስ ለዋንጫ ብዬ አልገምትኳቸውም ነበር። ከኒውካስትሉ ጨዋታ በኋላ ግን አርሰናል የዋንጫ ሜንታሊቲ እንዳለው ተመልክቻለሁ። ስለዚህ ዘንድሮ አርሰናል የፕሪምየር ሊግ ዋንጫ የማሳካት ከፍተኛ አቅም አለው ሲል እንግዲህ የቀድሞ የዩናይትድ ተጫዋች ፖል ስኮልስ ተናግሯል። በነገራችን ላይ የተጫዋች አርሰናልን ክፉኛ እንደሚጠላ ይታወቃል። በተለይም በፈርጉሰን እና በአርሰን ቬንገር የፉክክር ጊዜ ፖል ስኮልስ አርሰናልን በጣም ከሚጠሉ ተጫዋቾች መካከል አንዱ ነው። ማለትም ያው በፉክክር ማለት ነው፣ በመጥፎ ሳይሆን። ታዲያ ፖል ስኮልስ አሁን ላይ ግን አርሰናል የዋንጫ ቡድን ይመስላል፣ ሊቨርፑልና ማንቸስተር ሲቲን አስከትሎ ዘንድሮ ዋንጫውን የማንሳት እድሉን የሚሰጠው ለአርሰናል ነው። አሰልጣኝ ሚኬል አርቴታና አርሰናል ስብስባቸው አስደናቂ ነው። እንደ ኦዴጋርድ፣ ኢዜ፣ ራይስ፣ ዙሜንዲ እንደዚሁም ዩክሬሽ የመሰሉ በጣም ምርጥ ተጫዋቾች አላቸው። ተከላካዮቻቸውም የማይታሙ ናቸው። ስለዚህ አርሰናሎችን ዘንድሮ ለዋንጫ ቅድመ ግምት ተሰጣቸዋለሁ ሲል ፖልስ ስኮልስ ተናግሯል ማለት ነው። በሌላ በኩል ፖልስ ስኮልስ የፊታችን እሁድ እንግዲህ ከአሁኑ እሁድ ቀጣይ ሳምንት ማለት ነው ሊቨርፑል ከማንችስተር ዩናይትድ ስለሚያደርጉት ጨዋታ የተናገረ ሲሆን ማንችስተር ዩናይትድ ወደ ሊቨርፑል ስቴዲየም አንፊልድ አቅንቶ አቻ እንኳን ወጥቶ ከመጣ በቂ ነው ማሸነፍ አይጠበቅበትም ሲል ተናግሯል። በነገራችን ላይ ይህ ንግግሩ በርካታ የማንችስተር ዩናይትድ ደጋፊዎችን አበሳጭቷል። እንዴት ዩናይትድን የሚያክል ቡድን አቻ ከወጣ ይበቀዋል ብሎ ይናገራል? እኛ ማሸነፍ እንችላለን እያሉ እንግዲህ የማንችስተር ዩናይትድ ደጋፊዎች ሰዎች የፖል ስኮልስ ንግግርን እየተቃወሙ ይገኛሉ። ፖል ስኮልስ ግን ሲናገር ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ እያሳየ ያለው አቋም እያስደሰተኝ አይደለም። ትልቅ ቡድን ካሸነፉ ቆይተዋል። በቅርብ ጊዜ እንኳን ትልቅ ቡድን አሸነፉ የምንለው አምና ማንቸስተር ሲቲ ኢታድ ስቴዲየም ላይ ሄደው ሲቲን ያሸነፉበት ነው። ከዛ ውጪ ሲያሸንፉ አልተመለከትኩኝም። ስለዚህ በሊቨርፑሉ የአንፊልድ ጨዋታ አቻ ወጥተው አንድ ነጥብ ይዘው ከተመለሱ ከበቂ በላይ ነው ብዬ አስባለሁ ሲል ፖል ስኮልስ ተናግሯል፣ ማለት ነው። ይህንን መናገሩን እንግዲህ ብዙ የማንቸስተር ዩናይትድ ደጋፊዎች አልወደዱለትም ማለት ነው። ማንቸስተር ዩናይትድ እንግዲህ ቀጣይ እሁድ ወደ አንፊልድ ተጉዞ ሊቨርፑልን ማሸነፍ የሚችል ከሆነ በነገራችን ላይ ነጥቡን አስራ ሶስት በማድረግ ወደ ላይ ወደ ደረጃ ሰንጠረጁ ከአንድ እስከ አራት ወዳሉ ቡድኖች በደንብ መጠጋት የሚችልበትን ነጥብ ማስመዝገብ ይችላል። እንደዚሁም ከሊቨርፑል ጋር ያለውን የነጥብ ልዩነት በደንብ አጥብቦ እንግዲህ ከአንድ እስከ አራት ወዳሉት ቡድኖች መጠጋት የሚችልበትን እድል ማግኘት ይችላል። ይህንን እድል ይጠቀማሉ የአሰልጣኝ ሩበን አሞሪምስ ተከታታይ ሁለት ጨዋታ ለመጀመሪያ ጊዜ በማንችስተር ማሊያ ያሸንፋሉ የሚለው እንግዲህ በጣም አጓጊው ጥያቄ ነው ማለት ነው። ቅዳሜና እሁድ እንግዲህ የአገራት ጨዋታ ነው በዚህ ሳምንት ያለው። ከዛ በኋላ ፕሪሚየር ሊጉ ሲመለስ እነዚህ ተጠባቂ ጨዋታዎች በፕሪሚየር ሊጉ ይደረጋሉ ማለት ነው። እስኪ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የዘንድሮ እንግሊዝ ፕሪሚየር ሊግ ዋንጫ የማን ይመስላችኋል? ፉክክሩስ በማን በማን መካከል ነው? አርሰናል፣ ሊቨርፑል፣ ሲቲ፣ ቼልሲ፣ ቶተንሃም፣ ዩናይትድ ወይስ ማን ፕሪሚየር ሊጉን ያሳካዋል? ማንችስተር ዩናይትድ ከሊቨርፑል የሚያደርጉትን ጨዋታስ ውጤቱ ስንት ለስንት ይጠናቀቃል። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህኛው ሁለተኛው ቻናሌ ነው። አንደኛው ቻናሌ እንደምታውቁት ከ22ሺ በላይ ተከታዮችን አፍርቶ በጣም ተወዳጅነትን ያገኘ ቻናል ነው። ይህኛው ደግሞ የሁሉንም ቡድኖች የማንችስተር ዩናይትድ የአርሰናል የሊቨርፑል የቼልሲን መረጃዎች ወደ እናንተ የሚያደርስ ቻናል ነው። ስለዚህ ሰብስክራይብ በማድረግና ቤተሰብ በመሆን ከሀገር ውስጥ ከባህር ማዶ ያላችሁ ሁሉ በፍጥነት በየዕለቱ ወሳኝ ወሳኝ ጥንክሮችን ማግኘት እንደምትችሉ በአክብሮት ልጋብዛችሁ እወዳለሁ። ቻናሉ በጣም በአጭር ጊዜ ተወዳጅነትን አትርፎ እያደገ ነው። ለዚህም ከልብ ከልብ ለምታበረታቱኝ ወዳጅ አድማጮቼ ከልብ ነው የማመሰግናችሁ። ስለዚህ በቀጣይ መረጃ፣ በቀጣይ ዜና እስከምንገናኝ ሀገር ውስጥ ከባህር ማዶ ያላችሁት ሁሉ በያላችሁበት ሰላም ተመኘሁላችሁ።